ሰላም ሰላም የእግዚአብሔር ቤተሰቦች በጌታ በኢየሱስ ክርስቶስ ፍቅር ሰላም እላችኋለሁ። ለማ አስፋው ነኝ ከሪቨር ኦፍ ላይፍ ኢንተርናሽናል ቤተክርስቲያን በኢሳያስ ምዕራፍ 60 ቁጥር አንድ ጀምሮ በጌታ በኢየሱስ ስም አነባለሁ። ብርሃንሽ መጥቷልና የእግዚአብሔርም ክብር ወጥቶልሻልና ተነሺ፣ አብሪ። እነሆ ጨለማ ምድርን ድቅድቅ ጨለማም አሕዛብን ይሸፍናል ነገር ግን በአንቺ ላይ እግዚአብሔር ይወጣል፣ ክብሩም በአንቺ ላይ ይታያል። አሕዛብም ወደ ብርሃንሽ፣ ነገሥታትም ወደ መውጫሽ ጸዳል ይመጣሉ። የእግዚአብሔር ክብር መጥቶልሻል። ብርሃንሽ ወጥቷልና የእግዚአብሔር ክብር ወጥቶልሻልና ተነሺና አብሪ። ጥሪው ለኢትዮጵያ ቤተ ክርስቲያን ነው። የዚህ ጥሪ ባለቤት የሰራውት ጌታ እግዚአብሔር ነው። ዓላማው የዚህ ዓመት አይደለም፣ የዚህ ወር አይደለም፣ የአስርተ ዓመት አይደለም የምዕት ዓመት አይደለም። የሚሊኒየም ወይም የሺህ ዓመት በረከትና ሪቫይቫል በደጅ ያንኳኳልና በርሽን ከፍተሽ ይህ ሪቫይቫል ተቀበይ የሚል ነው። ወይም የሚሊኒየሙን ጉብኝት ተቀበሉ ዓላማ ይሄን። እንግዲህ አቀራረቡ ደግሞ ባለሚስቱ የተራበ ባል ለሚስቱ ምግብ እንድታዘጋጅለት እንደሚጠይቅ፣ እረኛ ለበጎቹ እንደሚያሰማ ድምፅ ድንገተኛ እንግዳ መጥቶ በር እንደሚያንኳኳ እንዲሁም ሐኪም ሕመምተኞችን ለመርዳት እንደሚዘዋወር አባት ለልጁ ወይም እናት ለልጇ እንደምትሆን የሰራዊት ጌታ እግዚአብሔር በዚህ መልክ ነው የምናገረው። ልረዳና ልጠቅም ባለው ሁኔታ ላነሳሳችሁ፣ በዚህ መልክ እናገራለሁ ይላል። አቀራረቡ አባታዊ ነው። እረኛ ነው። መድኃኒት ነው። ለዚህ መልዕክት ጊዜውንና እንዴት እንደተቀበልኩ ስናገር በግንቦት ወር በተለይ ግንቦት አራት ጀምሮ ለ21 ቀን ጾምና የጸሎት ጊዜ በቤተ ክርስቲያናችን በየአመቱ እንደምናደርግ በዚህ አመት በተለየ መልክ እግዚአብሔር ፊት የቀረብንበት ጊዜ ነው። በዚህ በ21ዱ ቀናት ጾም ጸሎት ግንቦት 24 ቀን ያበቃ ጾም ጸሎት ወቅት እየተሰጠን በተለያዩ መልእክቶች በተለያዩ የመድረክ ድምፆች እንዲሁም በግሌም በተገለጠልኝ አጠቃላይ መልእክት ነው ይዤ የመጣሁት። ዘመቻ ዳንኤል፣ እግዚአብሔር ጉብኝት ጊዜ ደርሷል ብሎ ዳንኤል ዘጠኝ ላይ ራዕይ አድርጎ የጸለየበትን ሞዴል ወስደን ነው የጸለይ ነው። በዚህ ጾም ጸሎት ውስጥ እግዚአብሔር ሁለት ዋና ዋና ነገሮችን ነው አበክሮ የነገረን፣ አንደኛ ምርኮን ተቀበሉ፣ የዘመናት ምርኮን ተቀበሉ፣ ምርኮ ይዤላችሁ መጥቻለሁ። ሁለተኛው ከዚህ ወር በኋላ ከግንቦት ወር በኋላ በዚች ምድር ላይ እና በምድር ሁሉ ላይ ፍርዴን አመጣለሁ። የፍርድ ጊዜ ነው፣ በቅንነት የምፈርድበት ጊዜ ነው። ምርኮን ተቀበሉ፣ ፍርድ ስላለ ራሳችሁን አስመልጡ። እንግዲህ ወገኖቼ በምድራችን አትሞስፈሩ፣ ምን ይመስላል በመንፈሳዊ እይታ አውዱ ምን ይመስላል? በህብረተሰብ መካከል፣ በቤተ ክርስቲያን መካከል፣ በመንግስትም፣ እንዲሁም በተለያየ በሰኩላሩም ዓለም ምን ይመስላል የሚለውን መንፈስ ቅዱስ ሲጠቁመኝ፣ እግዚአብሔር ክብሩን ይዞ መጥቷል። በተለይ የክብሩና የእግዚአብሔር ቀራቢ ባለአደራ ቤተ ክርስቲያን እንዲሁም ህዝበ ክርስቲያን ተኝቷል። ጌታ ይሄን ነው። እግዚአብሔር ቀርቧል። የዘመናት መልስ ይዞ ምርኮ ይዞ የብዙ አባቶች፣ የብዙ ነቢያት፣ የብዙ እናቶች፣ የብዙ ትውልድ፣ የብዙ ደግሞ አልቃሾችን፣ ጸሎተኞችን ምላሽ በተጠራቀመ ሁኔታ በዚህ ጊዜ ይዞ ቀርቧል። ነገር ግን አልተዘጋጁም ይለኛ። መተላለፍ አለ፣ ጩኸት አለ። ተነሱ ተቀበሉ። ኢሳያስ ላይ እንደተነበበው ብርሃንሽ መጥቷል፣ የእግዚአብሔር ክብር መጥቶልሻል ወጥቶልሻል፣ እና ተነሺ አብሪ። ባለጉዳይዋ ሚስት የሆነችው ቤተ ክርስቲያን ነች። ባለጉዳይ ልጅ የሆነው ትውልዱ ነው። ባለጉዳይ ድኖ አገግሞ ሊሮጥ የሚገባ ህዝብ ነው። ባለጉዳይ የእግዚአብሔር ባለአደራዎችና አገልጋዮች ናቸው። ተነሱ ይላል የሰራዊት ጌታ እግዚአብሔር ምርኮን ተቀበሉ ሊመጣ ካለው ፍርድ አምልጡ የሰራዊት ጌታ እግዚአብሔር ይህንን ሪቫይቫል ይህንን የሚሊኒየም ወይም ጥርቅም የትውልድ ቡራኬን ይዞ ሲመጣ ከፊት ለፊትም ደግሞ ለማጣራት ወንፊት አለ ነው የምፈርድበት ወንፊት አለ ቡራኬን ዝም ብዬ አላፈስም የምለየውን እለያለሁ የማጸናውን አጸናለሁ ፍርድ አለ ነው ወገኖቼ እኔ ወንድማችሁ በእነዚህ በእግዚአብሔር ቤት ባለፍኩባቸው 50 አመታት በእግዚአብሔር ቤት በጅማ በተለይ በህይወት ብርሃን ቤተክርስቲያን ጌታን ካገኘው በኋላ በሙሉ ወንጌል ያደግኩበት በ1971 ዓ ም የኮሚኒስት መንግስት እና የኮሚኒስት አሰራር የኮሚኒዝም የክህደት መንፈስ በምድረ ኢትዮጵያ እግዚአብሔር የለም በሚል በብዙ ነውጥ እና በብዙ መከራ ህዝብ በተለይ ቤተክርስቲያን በተናወጠችበት ጊዜ በናዝሬት በተደረገው የመጀመሪያ የአብያተ ክርስቲያናት ህብረት እና ወደ እግዚአብሔር ጸሎት እግዚአብሔር ዘንዶውን እጥላለው ይህን ምድር ለወጌ እንደገና እባርካል ብሎ ያለበትን መልእክት በመናገርም በዚያን ጊዜ ካሉ የእግዚአብሔር አባቶችና የጌታ መልእክት ሰጪዎችም ጋር በመስማት ምስክር ነኝ። እንዲሁም ደግሞ ከኮሚኒዝሙ ውድቀት በኋላ በተለይ በ1993 ዓመተ ምህረት ትልቅ መልእክት ጌታ ተናግሮኝ ሊመጣ ያለ መከራ አለ። በዚህ እጅግ ድብቅ በሆነና በክፉ አካሄድ ቤተ ክርስቲያን ተጠምዳለችና ጸልዩ የሚለውን በ93 ዓመተ ምህረት እስከ ዲያስፖራውና እስከ ዓለም አቀፍ የአበሾችና የኤርትራዎች መልእክት ጌታ ሲያስተላልፍ አያለሁ። የባለፈውን መንግስት በዛ በመልእክቱ ሳቢያ እንዴት እንዳለፈና ሁኔታዎች እንዴት እንደተለወጡ ምስክር ነኝ በዚህ ጊዜ በየአመቱ ጌታ መልዕክት ቢሰጠኝም ይህ መልእክት ግን የተለየ ነው በተለይ በዚህኛው መንግስት አስተዳደር በዚህ ወቅት እግዚአብሔር እንደ እድል እንደ ትሩፋት የዘመናት በረከትን ስንቅ እንደ መቀበል ምቹ ጊዜ ነው፣ ትልቅ እድል ነው። በመቶ ዓመቶች አይደለም፣ በተለይ በ10 ዓመት ወይም በዚያ በዚህ አይደለም፣ በሺህ ዓመት ውስጥ የሌለውን እድል እግዚአብሔር ለኢትዮጵያና ለኤርትራውያን ሰጥቷል። እርሱም የእግዚአብሔር ክብር፣ የወንጌል ኃይል፣ ሪቫይቫል፣ ዓለም ሁሉ ያጣውን የእግዚአብሔር መንፈስ ጌታ አዘጋጅቷል። ለዚህ ነገር ሁለት ሴቶችን ነው ያሳየኝ። እያማማጠች ያለች ሴት እንዲሁም ደግሞ ነፍሰ ጡር ሆና ሆዷ ያደገ ሴት። እነዚህ ሴቶች ለሪቫይቫሉ ቀዳሚ ተካፋይና ተከታይ ተካፋይ ናቸው። ፕሮቴስታንት አማኞችና ቤተክርስቲያን፣ ፕሮቴስታንቷ ቤተክርስቲያን እያማማጠች ያለች ነች። ነገር ግን ድብልቅልቅ ነገር አለ። እግዚአብሔር ለክብሩ ቢዘጋጅም እጅግ ለክብሩ እንቅፋት የሆነ አስቸጋሪ ሁኔታ አለ። ይህንን በፍርዴ አጠራለሁ፣ በወንፊቴ አጠራለሁ። በቤቴ መካከል ያለውን ትዕቢት እቀጣለሁ። ውሸትና ሐሰት፣ የውሸት አሰራሮች፣ ወንጌልን የሚቃረን አመፅን ሁሉ በማጣራበት በሰዎች ክርክር ሳይሆን በክንዴና በኃይሌ እቀጣለሁ። እጅግ የበዛ እርኩሰትን ከቤቴ ጠርጋለሁ። ወገኖቼ ራእይ ያሳየኝ እጅግ ብዙ ውሾች ቤተክርስቲያን ውስጥ ሲመሰመሱ፣ ነውር ነገር ሲሰሩ፣ እርኩሰት መንፈሴን ሊያሰራ አይችልም። እዳኛለሁ። እርኩሰትን ከቤቴ በተለይ ዝሙትና እርኩሰትን፣ ሴሰኝነትን፣ ገንዘብ ወዳድነትን አጸዳለሁ። የውሾችን መንጋ ከቤቴ አስወግዳለሁ ይላል ጌታ። እንዲሁም መለያየት፣ ዘረኝነትና ክፋት እኔነቶችን ለወንጌል የማይገጥም የልጄን መልክ ያልያዘ ከትህትና ውጭ የሆነ ጠማማ አካሄዶችን ሁሉ በእሳቴ በታላቅ ክብሬ ማስወግዳለሁ። እንግዲህ የእሳቴ ዘመን ከፊት አለ። አገዳውና ብረቱን ልዩነት ታያላችሁ። የሚጠፋ ይጠፋል፣ የሚጸና ይጸናል። ከወዴት ናችሁ? ተዘጋጁ፣ ተነሱ። ትልቁን ክብር ለመቀበል ተዘጋጁ፣ ተነሱ። እችን ምድር ጩኸቷንም ሰምቻለሁ፣ በብዙ ውጣ ውረድ ውስጥ ያለውን ትዕግስት፣ ሕዝቤም የቻለውን፣ ድሃውም፣ ወንድና ሴት ልጆቼ፣ የፈጠርኩትም እንስሳና ምድሪቱ ሁሉ፣ ተራራው፣ ወንዙ ገጠርና ከተማው የቀመሰውን አበሳ አይቻለሁ። ይህ ክፉ ዘንዶ ለዘመናት ለዚች ምድር ላይ የጣለው አበሳና እርግማን ነው። እኔ የዘንዶውን ራሶች ቀጠቅጣለሁ። ለዚች ምድር መልካም ነገር የማደርግበት ጊዜ ነው። እንደ ቃሌ እንደተጻፈ የዘንዶውን ራስ ትቀጠቅጣለህ፣ ለኢትዮጵያውያን ምግባቸውን ትሰጣለህ የሚለው ቃልህ አሁን እውን መሆን ይጀምራል። የዘንዶውን ራስ፣ የዘመናት እርግማንን እሰብራለሁ። መንፈሴ ሲመጣ ክፉ ይወገዳል። ብርሃኔ ሲወጣ ጨለማ ገሸሽ ይላል። በቅርብ ጊዜ ያየሁት ትልቅ ሰይፍ ነበር። በኢያሱ አምስት ላይ ያለው ነገር ነው። ወደ እኔ የመጣው ክፉ ሰይፍ መስሎኝ ነበር። ኢያሱ አምስት አስራ ሶስት እንዲህም ሆነ ኢያሱ በኢያሪኮ አጠገብ ሳለ ዓይኑን አንስቶ ተመለከተ። እነሆም የተመዘዘ ሰይፍ በእጁ የያዘ ሰው በፊቱ ቆሞ ነበር። ኢያሱም ወደ እርሱ ቀርቦ ከኛ ወገን ወይስ ከጠላቶቻችን ወገንህ አለው እርሱም አይደለሁም። እኔ የእግዚአብሔር ሰራዊት አለቃ ሆኜ አሁን መጥቻለሁ ይቀል ይቃል መጣ በምድራችን ደም ሊያፈስ የተነሳ አውሬ እንዳለ መተትና ሟርት አዚም ለዘመናት በሰሜኑ ምድር በዚች ምድር ብዙ ትውልድን የፈጀ ደም ያቃባ እልቂት ክፉ ጠላት እያዘጋጀ ነው ነገር ግን ሰይፌ ይቀድማል ይላል ከክፉ ሰይፍ ሰይፌ ይቀድሙ። ኢያሱ ዘመን የነበረ የሰራዊት አለቃ የመላእክ አሰራር በዚህ ዘመን በልጄ ምትክ መንፈስ ቅዱስ በምድር ላይ በሚሰራበት አሰራር ይህንን ክፉ አስወግዳለሁ፣ አመክናለሁ። ነገር ግን ሰው ፈልጋለሁ። ነገር ግን ቤቴን ፈልጋለሁ። ቤተ ክርስቲያን ሆይ ተነሽ። እዚህ ምድር ትውልድ እረፍት አንቺ ጋር ነው። ቁልፉ አንቺ ጋር ነው። ቁልፉ ይዘሽ ተኝተሻል ቤተ ክርስቲያን። የትውልድ አሁንም ወደ አበሳና ወደ ደም መቃባት እንዳሄድ እኔ ተነስቻለሁ። መንፈሴንና ክፉን ሴፍ የሚያጠፋውን የቃሌን ሴፍ ይዤ ተነስቻለሁ። ይህንን ሴፍ ማን ነው የሚቀበል? ማን ነው በፊቴ የሚማልድ? ማን ነው ወደ እኔ የሚቀርብ? ይህን ሴፍ ለማጥፋት ውስጥ ያለውን ክፉ ሴፍ እኔ አጠፋለሁ። ውስጥ የሸሸገ አመፅ፣ እኔነት፣ ግለኝነት፣ ጥቅመኝነት፣ ምድር ወዳድነት ከህዝቤ መካከል ከዚህም ምድር ከቤቴ መካከል አደራን መጣልና ከንቱ ውሸትን እኔ እጠላለሁ። ክፉ ሰይፍ በቤቴ ውስጥ አለ። ይህንን ሰይፍ በአደባባይ ያለው ፊዚካል ሰይፍ ብቻ አይደለም። በመንፈስ ቤቴ መካከል ሰይፍ አለ፤ ጥላቻ፣ ግድያ፣ አባትን አለማክበር ምእመን መሪዎችን አለማክበር፣ መሪዎች ምእመንን አለመውደድ። በቤቴ መካከል የተዛባ የወንጌል መዛባት አለ። ይህንን አቀናለሁ። ሐዋርያት ልጆቼና ልጄ በሄደበት መልክ አስተካክዬ በእውነት አቆም አለሁ። አላፊውና ምድራዊ ላይ የተጣበቀ በማቴሪያል ላይ እጁንና ሕይወቱን ያሰረ ሁሉ መግቢያ ማውጫ ያጣል። እኔ ብቻ አድናለሁ። እኔ አምላክ ነኝ። እነሆ ልጄ የምድሪቱ መሪና ጌታ ይሆናል። ሕዝቤ ሆይ ወደ እኔ ተመለስ። ይህን ክፉ ሰይፍ ለማቆም አንተ ደግሞ የቃሌን ሰይፍ ይዘህ እንድትነሳ እናገራለሁ፣ ይላል የዘመናት ጥርቅም መልእክትን ነው የምናገረው። ቤፓሳፓ ተኮለደዲገደ ቤሸከለዲገደባስያ እኔ የሰራዊት ጌታ እግዚአብሔር ይህን ተናግሬአለሁ። ወደ እኔ እንድትመለሱ ለዚህ ቃል ምላሽ እንድትሰጡ ድምፄ እጅግ የተናቀበት ዘመን ቃሌም ደግሞ መረጋገጫ የሆነበት ዘመን ነገር ግን በኃይልና በስልጣን ስለመጣው ይህንን ቃሌን እንድታከብሩ፣ ይህን ድምፄን ምላሽ በመስጠት እነው በፊቴ እንድትቀርቡ። በተለይ የአብያተ ክርስቲያናቶች መሪዎች ልጆቼ፣ ያለፋችሁባቸው መከራዎች፣ በውጣውረድ ውስጥ በቀደሙት ዘመናት የተናገርኳችሁን ተስፋ ቃሎች ምፈጽምበት ጊዜ፣ እናንተን ምጎበኝበት ጊዜ ነው። ከጫጫታው የተነሳ ይህንን እውነት እንዳትጥሉ። ይህ የመጨረሻና ታላቅ መልእክት ነው። ይህ መልእክት አይለፋችሁ። ብዙዎች የተመረጡትን እንኳን እስከሚያስጡ ውሸት የሚሰሩበት ዘመን ነው። ድንቅ ታምራት ሳይሆን የቃሌ እውነት ቤቴን ይመራል። ብዙዎች ነፍሳቸውን ስጠው ከመናፍስቱ ዓለም ጋር የተሻሻጡበት የተገናኙበት ዘመን ነው። በቤቴ ተቀምጠው መናፍስቱን የሚያገለግሉ ብዙዎች አሉ። አይቀጥልም። ይህ እኔ አወጣለሁ፣ እለያለሁ። ለሚተባበሯቸው ለሚሰናከሉ ሁሉ ተነሱ ማልዱ። ማን ማን እንደሆነ እንኳን እስከማይታወቅ የልጄ ኃይልና የልጄ መንፈስ አሰራር ከክፉ አሰራር ጋር ተደባልቋል። በተአምራት እንዲሁም በድንቃድንቅ ምልክት የሚከተል ህዝብም ነው። ተታሏል። ብዙዎች ታውረዋል። ተመለሱ ይላል የሰራዊት ቅዱስ እግዚአብሔር። በረከት አለ፣ በረከትን ተቀበሉ። ሪቫይቫል አለ፣ ምርኮን ተቀበሉ። ፍርድ ከፊት አለ። ከክፉ ሞትና ፍርድ ከዘላለም ሞትም አድኑ፣ ራሳቸውንም አስመልጡ። ተነሱ፣ እኔ እሰራለሁ ወደ እኔ ለሚመለስ ወደ እኔ ለሚቀርብ እጅግ ብዙ እያለቀሱ ላሉ ተስፋ ለቆረጡትም አይዟችሁ ላለሁ። ክብሬ ይገለጣል። ብርሃኔ በእናንተ ላይ ይወጣል። እኔ መስራት ይጀምራለሁ። በጥቂት ጊዜ ውስጥ ይህንን ታያላችሁ። ምድሪቱን እታደጋለሁ። እናንተን ግን ፈልጋለሁ። ወደ እርቅ፣ ወደ መፈላለግ፣ ወደ አንድነት እንዲሁም ደግሞ ወደ ይቅር መባባል። የቀረ አመፅ ካለ ለእኔ ተው። ከአመፅ ጋር አትታገሉ። አሁን በአንድ ላይ የምትነሱበት ጊዜ ነው። ክብሬ መጥቷል። እንዲሁም ደግሞ ክፉ ይመታል። ኢየሱስ ክርስቶስ ጌታ ነው። ልጄ ሊመጣ በደጅ ነው። የመጨረሻ ዘመን መከር እነሆ አዘጋጅቻለሁ። ተነሱ ይላል የሰራዊት ቅዱስ እግዚአብሔር። ብዙዎች በዚህ መስኮት ይህንን ሰምታችሁ የምትነሱ ማላጆች፣ አስታራቂዎች፣ በቤቴ መካከል መካሪዎች፣ ዛሬ ኃይሌን ወደ እናንተ አስተላልፌአለሁ። ህዝቤ ሆይ ተቀበሉ። የተሰጣችሁን አደራ ለሰው ሳውን ለክብሬ ለቃሌ ብላችሁ ተቀበሉ ይላል የሰራዊት ጌታ እግዚአብሔር። እጄን ዘረጋለሁ ጸልያለሁ። ወገኖቼ እግዚአብሔር ያለኝን መልእክት አስተላለፍ ያለሁ ጌታ እንደተናገረኝ ጌታን በመፍራት አስተላለፍ ያለሁ። ለአባቶች እግዚአብሔር ቤት መሪዎች፣ ለወጣቶች፣ እንዲሁም ደግሞ ለትውልዱ ምህረት ይሁን፣ ለምድራችን ሰላም ይሁን በኢየሱስ ስም። ጌታ እግዚአብሔር ሆይ ስለሰማህን እናመሰግንሃለን። በጌታ በኢየሱስ ክርስቶስ ስም ይህ ድምፅ ምላሽ እንዲኖረው፣ ለኢትዮጵያ ፈውስ እንዲሆን፣ የዘመናት ጥርቅም በረከትህ እንዳያልፈን አባት ሆይ በብዙ አይተናል፣ እነሆ ብዙ በረከቶች አልፈውናል። አሁን ግን ይህ ሪቫይቫል ይህ ሰላም ይህ በረከት ይህ የሰማይ ጥሪ ይህ የእግዚአብሔር ክብር ወንጌል ብርሃን አያምልጠን። ጌታ ሆይ ማረን። ወክዬ ህዝቤንም ቤተክርስቲያንም ወክዬ ንስሐ እገባለሁ። ድካማችንን ይቅር በለን፣ ትሚታችንን፣ አለመታዛችንን፣ በትውልድ መካከል ያለውን ክፍተት እግዚአብሔር፣ አለመቀባበልን ይቅር በለን። ምህረት ለዚች ምድር ይሁን። ምህረት ለኢትዮጵያ ቤተክርስቲያን ይሁን። ምህረት ለህዝቡ ሁሉ ይሁን። በጌታ በኢየሱስ ክርስቶስ። ኢየሱስ ጌታ ነው። ተነሱ ይላል የሰራዊት ጌታ እግዚአብሔር። ሻሎም